መለኮት ግን እንደዚህ አይደለም። ልብ በሉ፣ ተቀላቅሎ አይደለም በመጠባበቅ ነው። ተዋህዶ በተአቅቦ በደንብ አስምራችሁ ያዙልኝ ይችን ቃል። ተዋህዶ በተአቅቦ በመጠባበቅ ነው። ትጋሚ ራሱን ባህሪ ያለቀቀም መለኮትም ራሱን ባህሪ ያለቀቀም። ምሳሌም ሙሉ አድርጎ አይነግረንም። ነገር ግን ሕጻጽ ቢኖርበት፣ ጎደሎ ቢኖርበትም እኛ እንድንረዳው በእኛ አቅም እንድንችለው ያደርገናል። ማኪያቶ ታውቆ ከሆነ ማኪያቶ ማለት ጋዳ ለጾሙ ከቡናና ከወተት የሚቀላቀል ማለት ነው። ቅልቅል ማለት ነው። ለምሳሌ አንድ ስኒ ቡና አንድ ስኒ ወተት ብናደርግ የወተት መልኩን ታውቁታላችሁ፣ ነጭ ነው። የቡና መልኩ ጥቁር ነው። ያንን ብንቀላቀለው የወተት መልኩ ከነጭነት ቀይሮ ወደ ቡኒነት ይመጣል። ቡና መልኩን ከጥቁርነት ወደ ነጭ ወስደውና መካከል ላይ ሌላ ሶስተኛ አይነት ከለር እናገኛለን ማለት ቡናም መልኩን ይቀይራል ወተትን መልኩን ይቀይርና ሲቀላቀል ሶስተኛ፣ ሌላ አይነት ከለር እናገኛለን ማለት ነው። መለኮት ግን እንደዚህ አይደለም። ልብ በሉ፣ ተቀላቅሎ አይደለም በመጠባበቅ ነው። ተዋህዶ በተአቅቦ በደንብ አስምራችሁ ያዙልኝ ይችን ቃል። ተዋህዶ በተአቅቦ በመጠባበቅ ነው። ስጋ የራሱን ባህሪ ያለቀቀም፣ መለኮት የራሱን ባህሪ ያለቀቀም። ነገር ግን የመለኮት ባህሪ ለስጋ ሆኗል፣ የስጋ ባህሪ ለመለኮት ሆኗል ማለት ነው። ተዋህዶ በተአቅቦ ማለት እሱ ነው። ልክ እንደ ማኪያቶ እንደ ወተቱና እንደ ቡናው መቀላቀል ሳይሆን የመለኮትና የስጋ ተዋህዶ በመጠባበቅ ነው ማለት ያለ መደረብ። ደግሞ ለምሳሌ በምላስ ሰይፍና ሰገባ ታውቃላችሁ። ወይም ደግሞ ቀለል እንዲለን ማህደር፣ የጸሎት መጽሐፍና መዝገበ ጸሎት፣ ወይንም ደግሞ ዳዊትና ማህደር ታውቃላችሁ። ማህደር ማለት ዳዊቱን የምናስገባበት ማለት ነው። እንበለ ድረት ልክ እንደዛም ደግሞ አይደለም። ለምሳሌ እግዚአብሔር ወልድ ከሰማይ መጥቶ መለኮት በስጋ ውስጥ እንደ ማህደሩ ዳዊቱን ማህደር ውስጥ እንደምናስገባው እንደዛም አይደለም መጥቶ የገባው ማለት ነው። ለምሳሌ ማህደርና ዳዊቱን በኋላ ስንለዩ ይለያል ማለት ነው። እንደዚያ ከሆነ መለኮትና ስጋን መለያየት ይቻላል ማለት ነው። ይሄ መለኮት ነው፣ ይሄ ስጋ ነው ብለን መለየት እንችላለን ማለት ነው። ነገር ግን የእግዚአብሔር ወልድ ተዋህዶ እንደዛ አይደለም። በመጠባበቅ የተባለውም ለዛ ነው። አለመደረብ፣ መደረብም አይደለም። ለምሳሌ መለኮት መጥቶ በስጋ ላይ ድርብ አይደለም ያለበት። ድርብ ከሆነ ያለው የሆነ ሰዓት ይለቃል ማለት ነው። ስናነሰው ይለቃል። ለምሳሌ እንጀራን እንደምንደራርበውና ስናነሰው አንዱን ስናነሰው ከታች ያለው እንደሚቀር እንደዛም አይደለም የመለኮት እና የስጋ ተዋህዶ ማለት ነው። ስለዚህ የስጋና የመለኮት ተዋህዶ ያለ መቀላቀል፣ ያለ መለየት፣ ያለ መለወጥ፣ ያለ መደረብ እነዚህን ሁሉ ጠብቆ ተዋህዶ በተአቅቦ በመጠባበቅ አንድ የሆነበት ነው ማለት ልክ እንደተመለከት ነው። ለምሳሌ ጸበል እንጸበላለን። ጸበል ስንጸበል ጸበል ማለት የእግዚአብሔር መንፈስ ያለበት ቅዱስ ውሃ ማለት ነው። እዛ ውሃ ላይ የእግዚአብሔር ቃል አለበት። ጸበሉ ሲወርድ ለኛ ምን መስሎ ነው የሚታየን? ውሃ መስሎ ነው የሚታየን አይደለም። ለምሳሌ ውሃና ጸበል አምጥቶ የሆነ ሰው እስኪ ውሃና ጸበሉን ለይልኝ ቢል በምንድን ነው የምንለየው? ሁለቱም ተመሳሳይ ናቸው አይደለም። ጸበሉ ግን የእግዚአብሔር ቃል አለበት፣ መለኮታዊ ኃይል አለው። ውሃው ግን ኖርማል ውሃ ነው። ስለዚህ እግዚአብሔር ወልድም ከኛ ከሰው ልጆች ጋር ከድንግል ማርያም የሰውን ስጋ ለብሶ ቢታይም ልክ እንደ ጸበልና እንደውሃ ማለት ነው። ከሴትና ከወንድ የተወለደ ማንኛውም ዝም ብሎ ሰው አለ። እግዚአብሔር ደግሞ ከድንግል ማርያም በድንግል ማህፀን ተጸንሶ የተወለደ እግዚአብሔር ወልድ አለ። እግዚአብሔር ወልድና በጥምቀ መለኮት ቅዱስ ዮሐንስና አሁን ስታዩዋቸው ሁለቱም ሰው ናቸው። ልክ እንደ ጸበልና እንደ ውሃ አድርጋችሁ ሰዱት። ለምሳሌ ነው ምሳሌ እዚህ እግዚአብሔር ወልድ ግን መለኮት ነው በራሱ ማለት ነው። መለኮት ሆኖ ግን እንደ ሰው ሰውኛ ሰው ሆኖ ይታያል። ልክ ጸበልና ውሃው ሁለቱም ተመሳሳይ እንደሆኑት ማለት ነው። ግን ጸበሉ ላይ ምን አለ? መለኮታዊ ቃል አለ ማለት ነው። መለኮታዊ ኃይል አለ። እግዚአብሔር ወልድም መለኮት ነው። ነገር ግን የሰውን ስጋ ለበሰና ግዙፍ ሆነ። ታየ፣ ተጨበጠ፣ ተዳሰሰ፣ ተራበ፣ ተጠማ። ለምን ተራበ? ለምን ተጠማ? የለበሰው ደካም የሆነውን መዋቴ የሆነውን የሚጠማ የሚራብ የሚዳሰስ የሆነውን የሰው ልጅ ስጋ ስለለበሰ ተራበ፣ ተጠማ፣ ተዳሰሰ ማለት ነው። በመለኮት ሳ አይዳሰስም፣ አይጨበጥም፣ አይራብ በዛ በመለኮታዊ ኃይሉ ደግሞ የሰው ልጅ አምላክ እንዲሆን ረቂቅ የሆነ መለኮት ደግሞ የመለኮትን ባህሪ ስጋ ለራሱ ገንዘብ ስላደረገው በዛ በረቂቅ ባህሪው አምላክ እንዲሆን ሆነ ማለት ነው። በጣም ግሩም ነው። በነገራችን ላይ በጣም እግዚአብሔር ወልድ ሰው የሆነበት ጥበብ እጅግ የሚረቅ ነው። ቀድሞም እንዳልኳችሁ ዓለምን ከፈጠረበት ጥበብ ይልቅ ሰው ዓለምን ያዳነበት ጥበብ እጅግ የሚረቅ ነው። በጣም ለዚህም ምስጢር አክሮ ይገባል እንዳሉ አባቶቻችን፣ መጣ፣ ተወለደ። ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ፣ መልአኩ ቅዱስ ገብርኤልን ቅድሚያ ላከ። ተወለደ በግዘ ሕፃናት እንደ እኔና እንደናንተ እንጀራ እየበላ እናቱን እያገለገለ ለእናቱ ውሃ እየቀዳ እንጨት እየለቀመላት እየታዘዛት። ማርያምስ በልቧ ይህን ሁሉ እያየች ትጠብቀው ነበር ተብሎ እንደተነገረ በቅዱስ መጽሐፍ። እንግዲህ መለኮትን በጣም ነው የሚገርመው። አባ ሕርያቆስ ይሄን ድን የመለኮትን ረቂቅነት ባህሪ የገለጸበት መንገድ በጣም ይደንቀኛል፣ ለኔ፣ በራሴ ማለት ነው። ድንግል ሆይ ሳተ መለኮት በሆድሽ ባደረ ጊዜ ነው የሚላት። ያ ረቂቅ የሆነ ሳተ መለኮት በሆድሽ ባደረ ጊዜ ልብሱ ሳት ቀሚሱ ሰዓት ፊቱ ሰዓት እንደምን አላቃጠለሽም? ሰባት የእሳት ነበልባል መጋረጃ በሆድሽ ውስጥ ወዴት ተዘጋጀ? ወዴትስ ተተከለ? ከጎንሽ በግራ ነውን ወይስ ከጎንሽ በቀኝ ነውን? ነበልባለዊ ነደሳት ኪሩቤል የሚሸከሙት ዙፋን በሆድሽ ውስጥ ወዴት ተተከለ? ወዴት ተጋረደ? ታናሽ ሙሽራ ስትሆኝ ይላታል ከገረድነት ጋር እናትነት ከስፋት ጋር ይሆድ መጥበብ። እንግዲህ መለኮትን ታውቃላችሁ። መለኮት ምሉእ በኩሌ የሆነ የሌለበት ቦታ የሌለ ነው። ከዚህ እስከዚህ ቦታ አለ የማይባል ነው። ከስፋት ጋር ይሆድ መጥበብ ይላታል። እንግዲህ በአስራ አምስት ዓመት ብላቴና በሷ በአጭር ቁመት በጠባብ ደረት በሷ ለልክ ተወስኖ መወለድ ምን ይደንቅ። ከስፋት ጋር ይሆድ መጥበብ። ከቃል ድምጽ የተገኘ ጽንስ ይላል። እንደ ነቢያለ ሩካቤ ከቃል ድምጽ የተገኘ ጽንስ ልክ አባቶቻችን ንብ የሚራበው በድምፅ ነው ብለው ያስተምራሉ። በድምፅ ማለት አውራ አለ አይደለ? እንደምታውቁት የገበሬ ልጆች ስለሆን ይሄን እናውቃለን። አውራው አለ። አውራው ድምፅ ሲያሰማቸው ሌሎች ንቦች እጭ የተባለውን እየፈለፈሉ ያወጡታል ማለት ነው። ለዛም ነው በነገራችን ላይ ከእንስሳት ተዋጽኦ ውስጥ በጾም ሰዓት የሚበላ ምግብ ተብሎ ብትጠሩ ምናልባት ማርጾም ነው ልትሉ አትችሉም ብዬ አስባለሁኝ። ጾም የማይሆንበትም አንዱ መሰረታዊ እንትን እሱ ነው። ሌሎቹ በዘር ሲራቡ ለምሳሌ አሳ በዘር ነው የሚራበው። ስለዚህ አሳ ጥንቅቅ ብሎ ጾም ነው ማለት ነው። ስጋ ደም አለው አሳ ጾም ይሆናል። ንብ ግን ማር ጾም የማይሆንበት በድምጽ ስለሚራቡ ነው። አውራው ድምፅ ሲያሰማቸው እየፈለፈሉ ያወጣሉ ማለት ነው። ይራባሉ። ስለዚህ አባ ሕርያቆስ እንደዛ ነው ያላት፣ በቤታችን ድንግል ማርያም እንደንብ ያለ ሩካቢ ከቃል ድምጽ የተገኘ ጽንስ መልአኩ ቅዱስ ገብርኤል ትወልጃለሽ አላት። እንዴት ይሆንልኛል አለች። ብዙ ተከራከረች። ብዙ ከወራች በኋላ ብዙ ከተከራከሩ በኋላ ለእግዚአብሔር የሚሳነው ነገር የለም ብሎ አሳመናት። ከዚያ በኋላ ጌታችን እግዚአብሔር ወልድ ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ እነሱ ተዋሐደ ማለት ነው መጥቶ በድንግል ማርያም ማፀን አደረ እና ይህ የመለኮት ምስጢር እግዚአብሔር ወልድ ሰው የሆነበት ምስጢር እጅግ ረቂቅ ነው። ነገር ግን ከብዙ በጥቂቱ ለምን ሰው ሆነ? ለኛ ለሰው ልጆች ዋጋ ሊከፍልልን እኛ በራሳችን መንገድ ሄደን ጠፍተን ስለነበረ አታድርጉ የተባልነውን ሕግ አፍርሰን ስለነበረ ያንን ያፈረስንውን ሕግ እግዚአብሔር አምላካችን ከበላችሁ ካፈረሳችሁ ትሞታላችሁ ብሎ ስለነበረ በሞታችን የግድ ስለነበረ እግዚአብሔር የተናገረው ቃል ስለነበረ ሞትን ሞተን ግን እንድንጠፋ ፈቃዱ ስላልነበር ሞታችንን ራሱ ሞቶ ወደ ቀደመ ክብሩ መለሰን። ጥበብን በጥበብ ይሽር ዘንድ ሰይጣን ዲያብሎስ በጥበብ በባብ ላይ አድርጎ በጥበብ አዳምን ከገነት እንዳስወጣው ሁሉ እግዚአብሔር ወልድም ሰይጣን ባላሰበው መንገድ የሰውን ስጋ ለብሶ በመምጣት ሰይጣን እንድላ አድርጎ የሰው ልጅ ወደ ቀደመ ክብሩ መልሶታል። ሌላው ለኛ አብነት ሊሆነን ነው። እንደምታውቁት ጌታችን ኢየሱስ ክርስቶስ ጾሙን ጾሙ ጹሙ ብሎናል። ራሱ ስጋው እንደ መና አዘጋጅቶ ይሄ ስጋዬ ነው፣ ይሄ ደሜ ነው ብሉ ጠጡ ብሏል፣ ለቅዱሳን ሐዋርያቱ አቀብሏል። በዕፀ መስቀል ላይ ሌላው እንኳን ሳይቀር በዕፀ መስቀል ላይ በመጨረሻው ሰዓት ተሰቅሎ ሳለ ለሰዎች ክፉ ለዋሉልን ሰዎች መልካም ማድረግ እንዳለብን አብነት ሆኖ ሲያስተምረን አባት ወይ የሚያደርጉትን ያውቁምና ይቅር በላቸው ብሏል። እሱ እግዚአብሔር ወልድ ያንን የተናገረው ለእኛ አብነት ለመሆን ነው። አዎ የእሱ ደቀ መዝሙር የሆነው እኮ ቀዳሚ ሰማዕት ወይም ሊቀ ዲያቆናት ቅዱስ እስጢፋኖስ ከጌታችን ከኢየሱስ ክርስቶስ ተምሮ በድንጋይ እየወገሩት ገዳዮቹን አባት ወይ የሚያደርጉትን አያውቁምና ይቅርበላቸው እያለ ቀጥታ በተግባር ፈጽሞት ነበረ። ቀጥታ የተማረ ደቀ መዝሙር ነበረ እና ለኛ ለሰው ልጆች አብነት ሊሆን እግዚአብሔር ወልድ ከእመቤታችን ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ እነስቶ ተወልዷል ማለት ነው። የሰው ልጅ ወደ ቀደመ ክብሩ ይመልሰው ዘንድ እግዚአብሔር ወልድ አባታችን ለኛ ለሰው ልጆች ተወልዷል። ስለዚህ እመቤታችን ቅድስት ድንግል ማርያም ይህን ረቂቅ የሆነ መለኮት በረቂቅ ሳይሆን በግዝፈት በሚታይ በሚጨበጥ ነፍስና ስጋን በመዋሃድ ከእመቤታችን ከድንግል ማርያም ከስጋዋ ስጋን ከነፍሷ ነፍስ እነሱ ነው የተዋሃዳት። ያለ አባት ከእናት ብቻ በግብረ መንፈስ ቅዱስ አባት የለውም። እግዚአብሔር ወልድ ሲወለድ እመቤታችን ድንግል ማርያም ቅድም እንዳልኳችሁ ከቃል ነው ከቃል ድምጽ የተገኘ ጽንስ ብሎ አባ ሕርያቆስ እንደተናገረ ያለመለውጥ ለዘላለም ድንግል ሆና እመቤታችን ድንግል ማርያም በረከቷ አማላጅነቷ ከሁላችን ጋር ይሁን። በእውነት ከመጽነሷ በፊት በጸነሰች ጊዜ ከጸነሰች በኋላ ከመውለዷ በፊት በወለደች ጊዜ ከወለደች በኋላ ህትምት ድንግል የሆነች እናታችን ቅድስት ድንግል ማርያም ነቢየ እግዚአብሔር ቅዱስ ህዝቅኤል ይናገራል። ረቡዕ ውዳሴ ማርያም ነው አደለ ህዝቅኤል ነቢይ ኮነ ስም አበንቲ አሃ ወይ ቤሪ እኩ ሆህተ በምስራቅ ህቱም በአብይ መንክር ማህተም አልቦ ዘቦ አዘን በለ ጊዜ አሃ እያላ ቦአ ወፃ ብሎ የተናገረው ህዝቅኤል ነቢይ ስለ እርሷ መሰከለ ድንቅ በሆነች ቁልፍ ከወደ ምስራቅ ድንቅ በሆነች ቁልፍ ተዘግታ ያለች በር ከወደ ምስራቅ አየ። ኋላ ከሀያላን ጌታ በቀር ወደ እርሷ ገብቶ ወጣ የለምና ብሎ እንደተናገረ ቅዱስ ፍሬም እንኳን በውዳሴው ትንቢተ ህዝቅኤል ምዕራፍ 44 ከቁጥር ሁለት ላይ እናገኘዋለን። ይህን ቃል ልክ ከወደ ምስራቅ ተዘግታ የነበረች ያች በር ከጌታ ከኢየሱስ ክርስቶስ በቀር ማንም ያልገባባት ድንግል፣ የእስራኤል አምላክ አንድ ጊዜ ገብቶባታልና ለዘላለም ተዘግታ የኖረች በር ይህ ስለ እመቤታችን ስለ ቅድስት ድንግል ማርያም ድንግልና የተናገረው ነው። እነ ነብይ እግዚአብሔር ቅዱስ ኢሳይያስ ደረቅ አዲስ ተብሎ የሚጠሩ ድንግል በድንግልና ትጸንሳለች ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች፣ ትርጓሚውም እግዚአብሔር ከኛ ጋር ሆነ ማለት ነው ተብሎ እንደተናገረለን፣ እንግዲህ በድንግልና ጸንሳ በድንግልና ወለደችው ማለት ያ፣ የተወለደው ልጅም በሉቃስ ወንጌል ምዕራፍ አንድ ከቁጥር 24 ላይ ምንድና የተባለው? በቤተልሔም የድንግሊቱም ስም ማርያም ነው። በወበሳድስ ላይ እንደምናነበው ማለት ነው። ወበሳድስ ወር ተፈነው ገብርኤል መልአክም ሀበ እግዚአብሔር ሀብ አቲ ሀገር ዘገሊላ። በስድስተኛው ወር ገብርኤል መልአክ ወደ አንዲት ድንግል ወደ ናዝሬት ገሊላ ወደ አንዲት ድንግል ሴት ተላከ። የዚችም የድንግሊቱ ስም ማርያም ነው። መልአክ ወደ እርሷ ገብቶ እንዲህ አላት፣ ሰላም ታቀረበላት እነሆ ትጸንሻለሽ፣ ወንድ ልጅን ትወልጃለሽ፣ ስሙን ኢየሱስ ብለሽ ትጠሪዋለሽ። እሱ ወገኖቹን ከጥፋት ከኃጢአት የሚያድናቸው ነው የአባቱን የዳዊትን ዙፋን ይሰጠዋል ተብሎ እንደተነገረ ብሎ አበሰራት። በዚህ ሰዓት ድንግል ማርያም ቃሉን ተቀበለች። እግዚአብሔር ወልድ በዛ ሰዓት ከመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ተዋሃደ። ያ ረቂቅ የሆነው በእግዚአብሔር ዘንድ የነበረው ቃል እግዚአብሔር የነበረው ቃል ቃልም ስጋ ሆነ ተብሎ የተነገረው ዮሐንስ ወንጌላዊ የተናገረው እግዚአብሔር ወልድ ከኛ ከሰው ልጆች የሰው ልጆች ባህሪ በድንግል ማርያም በኩል መጥቶ ባህሪያችንን ባህሪ አድርጎ ሰውን አምላክ ሆኖ ሰው አምላክ መሆን ፈልጎ ቢያቅተው አምላክ ሰው ሆኖ ሰውን አምላክ አድርጎታል ማለት ነው። የምስጢረ ስጋዌ መዳረሻችን ይህን ይመስላል። ምስጢረ ስጋዌ ማለት እግዚአብሔር ረቂቅ መለኮት ከሶስቱ አካል አንዱ እግዚአብሔር ወልድ ከመቤታችን ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስን ነስቶ ሰው ሆነ ብላ የምታስተምረው አስተምሮ ነው ቅድስት ቤተክርስቲያናችን ሰው ሲሆን ደግሞ ያለመለወጥ፣ ያለመደረብ፣ ያለመቀላቀል ብዬ ነገር ተዋህዶ በተአቅቦ በመጠባበቅ የቃል ገንዘብ ለስጋ የስጋ ገንዘብ ለቃል ሆኖ የተዋህደው ተዋህዶ ማለት አንዳንድ ወገኖቻችን ባለማወቅ ልቦናቸውን ያሳወሩ ናቸው ብሎ አባ ሕርያቆስ እንደተናገረው እንደነዛ ሳይሆን እኛ ግን በጎ ጎዳና ያስተማሩትን አባቶቻችን እንከተላለን ተብሎ እንደተነገረ አባቶቻችን ያስተማሩን ትምህርት ይሄ ነው። የቤተክርስቲያን የቅዱስ ቤተክርስቲያናችን የጠራ ትምህርቶ ይሄ ነው ማለት ነው። በመካከላችን ተገኝቶ ያስተማረን የመከረን የገሰጸን ቸር አምላካችን ስሙ የተባረከ የተመሰገነ ይሆንልን። የሰማነውን በልቦናችን ያሳድር። በተማርነው ትምህርት ሰላሳ ስልሳ መቶ ያማረ ፍሬ እንድናፈራ የእግዚአብሔር አምላካችን መልካም ፈቃዱ ይሆንልን።